መስክር በለው። በኋላ ደግሞ አንተ ትርጉሙን በኦሮምኛ ተተረጉምለታል። እሺ። አማ ዋን ውሳኒ ሲንጀራኒ ኢሳን ዱካ

አልሐምዱላሂ ለ አንቀተከሚንናር ከእሳት መንገድ ላወጣህ ጌታ የላቀ ምስጋና ይገባው። ወደ እውነት መንገድ ላመጣህ አላህ የላቀ ምስጋና ይገባ። በዚሁ ላይ ጽናቱን ሰጥቶ እስከመጨረሻ በስላም ምትኖር አላህ ያደርግህ። ትመሰክርለታለህ፣ በኦሮምኛ እኔ በአማርኛ ልተርጉመውና በኦሮምኛ ትተረጉምለታለህ። እ ወንድማችን አሽሃዱ ላ ኢላሃ ኢለላህ ማለት ከአንዱ አላህ በቀር በሀቅ የሚመለክ ማንም የለም ማለት ነው። ወአሽሃዱ አነ ሙሐመደን ረሱሉላህ ማለት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛና አገልጋይ ናቸው ማለት ነው። ወአሽሃዱ አነ ዒሳ ብኑ መርየም ዐብዱላህ ወረሱሉሁ ማለት ነቢዩ ዒሳ የመርየም ልጅ ወይም ኢየሱስ ክርስቶስ የአላህ መልእክተኛና አገልጋይ ነው ብሎ ማለት ነው። ኢስላም ሐቅ ነው። የተፈጥሯችን መንገድ ነው። መኖሪያችንም ነው። ፈጣሪን መገዣ መንገድ ነው። መሞቻችንም እሱ ነው። መንግሥተ ሰባይ መግቢያ መዳኛ መንገድ ኢስላም ብቻ ነው ብሎ ነው የተመሰከረው። ይሄ እውነተኛው ጎዳና ነው። አልሐምዱሊላ ዛሬ ታላቅ ወንድማችንን ወይም ለአንዳንዶቻችሁ አባት ሊሆን ይችላል። እንደ ጥቅሉ ብቻ አልሐምዱሊላ አላህ ወደ ሀቁ መንገድ እንኳን አመጣህ፣ አላህ ይጠብቅህ፣ በርታ ማለት የምፈልገው ነገር አለኝ። እሺ በጣም ትልቅ ሰው ነው። ማሻ አላህ በጣም ተም በሚባል በላይ ትልቅ ሰው ነው። ያው ለስራ መስራት እራሱ ያው አይችልም ብዬ ነው የማስበው። አሁን እራሱ ረፍረፍ አርጎት ኔ ጋር ያለው ቤተሰብ የለውም፣ ልጅ የለውም። በጣም የሚያሳዝን ሰው ነው። ስብሃናል አላህ ደግሞ ትልቅ ቦታ ላይ አመጣዋ። ታዲያ የበለጠ ከቤተሰብም በላይ ከዚህ ዓለም ዱንያም በላይ የሆነውን እስልምናን አላህ ሰጥቶታል። ትልቅ ነገር እንደወፈቀው ነው የሚሰማኝ። እሺ፣ እሺ ቀጥል ቀጥል ወንድማቸው እና በቻልነው አቅም ያው ብንገድፈው የሚል ሀሳብ አለ። መጀመሪያ እዚህ ላይ ምን ታረግ መሰለ፣ ለአንተ አንድ ሚሽን ልሰጥ ነው። ኢስላምን አስተምሩት ባለበት አካባቢ ላይ ባለበትም ሁኔታ ሆኖ እስልምናን አስተምሩት። መጀመሪያ ሰላት የሚሰግድበትን ሁኔታ፣ ጾም፣ ከአሁን ጀምሮ ከነገ ጀምሮ መጾም አለበት። ጾም እንዲህ፣ ጾም አስተምሩት፣ የተውሂድን ምንነት። ስማኝ፣ ስማኝ፣ ስማኝ፣ አንዴ ስማኝ። ከዛሬ በፊት የጾመው ጾም እሱ ተቀባይነት የለውም። ግልጹ ነው የምንነጋገረው። ሻሃደተን ካልተመሰከረ የሚጾም ጾም ተቀባይነት የለውም በእስልምና። ነገር ግን ያሳለፍከውን ጾም ክፈል አይባልም። ከአሁን ጀምሮ ከነገ ጠዋት ጀምሮ መጾም ይችላል። አላህ ይቀበላል እንሻላ። ከእስልምና ጋር ነው ጾም የሚሄደው እንጂ እስልምናው ሳይገባ ጾም ተቀባይነት ስለሌለው ማለት ነው። ለዚህ አንድ እስልምናን አስተምሩት። ስለ ሰላት አስተምሩት፣ ይስገድ ከዛ ውጪ የሱን ሲሳዩን ሪዝቁን ዑምሩን ዕድሜውን ማለት ነው ጤንነቱን አላህ ነው የጻፈለት። አላህ የጻፈለትን የትም ቦታ ቢሆን ማንም ባይረዳው ይሰጠዋል። ቅድሚያ ግን የአላህን ተውሒድ የላኢላሃ ኢለላህን መሰረተ ሀሳብ፣ የፈጣሪን ማንነት ከፍጡር ልዩነቱን ጥንቃቄ አድርጎ እንዲማር አድርጉት መጀመሪያ። የፈጣሪን ማንነት ከፍጡር ልዩነቱን ጥንቃቄ አድርጎ እንዲማር አድርጉት መጀመሪያ ከዛ በኋላ ባለው ጉዳይ እያንዳንዳችሁ እዛ አካባቢ ያላችሁ ሰዎች ጀምራችሁ፣ ከዛ በኋላ ያለውን ቻሌንጅ በጋራ እንቀላቀላለን። ለዚህ ጉዳይ ግን ቅድሚያ አንሰጥም። ቅድሚያ ለዚህ ጉዳይ አለ የምንሰጠው ለዚህ ጉዳይ አላህ ቆሙበታል አለ ያደርጋል። ይሄንን እና ያው ሀሳቤን ተረድተኛል። ጀዛከላህ ኸይር በቃ በዚህ መልኩ እንቀጥላለን። እንሻላ አሁን በኦሮምኛ የትርጉሙን የምስክርነቱን ቃል ትርጉም በኦሮምኛ መስክርለት፣ አሳውቀው፣ ከናይ ጋር ይበል። ኦሮምኛውን ውሳስ አይደለም፣ ትርጉሙን ብቻ ንገረው፣ መስክሩ አቦ

ሰላም፣ አቤት። ሻዳ ማድረግ ፈልገህ ነው? ኦኬ። ማን ነበረ? ቴዎድሮስ ነው ወላ ሌላ ሰው? እሺ፣ አው እያየሁ ነው። ጥሩ። እስኪ ለመስለም የፈለክበት ምክንያትን ብትገልጽለን ጥሩ ነበረ። እሺ ያነበብከው ነገር አለ፣ ስለ እስልምና የተረዳኸው ነገር አለ ወይስ ዲቤት አድርገሃል? ውይይት ሳርገሃል? ጥያቄ ጠይቀህ መልስ ተሰጥቶሃል? እንዴት ነው? ቁርአን፣ የአማርኛ ቁርአን አለኝ። ማሻአላህ፣ አልሐምዱሊላህ፣ ወላሂ ደስ ይላል በጣም። እሺ ወንድማችን፣ እኔ እንደምለው ተከትለህ መስክር። በቃ አሽሃዱ